ተቀማጭነቱን በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ ወይም ጄኤፍፒ የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛት እና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልካምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየዓመቱ ከሚያወጣው ሪፖርት የአውሮፓውያኑን 2025ን የ145 ሀገራት ወታደራዊ ጥንካሬ በመገምገም የሰጠው ደረጃ ይፋ አድርገዋል። በተጨማሪም የሀገራት ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብር የዲፕሎማሲ ግንኙነትና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 ግሎባል ፋየር ፓወር ለአውሮፓውያኑ የ2025 ዓመት ባወጣው የዓለም ሀገራት ወታደራዊ አቅም ደረጃ ውስጥ ከተካተቱት የአፍሪካ ሀገራት መካከል ቀዳሚ የሆኑት አስር ሀያላት ሀገራትን የጠቀሰ ሲሆን ኢትዮጵያ የትኛው ደረጃ ላይ እንደምትገኝ እንመለከታለን። በደረጃው መሠረት ከአፍሪካ ኢትዮጵያ በአራት ሀገራት ተጠቀምተ ተቀድማ አምስተኛ ደረጃ ላይ የምትገኝ ሲሆን በዚህ ደረጃ መሠረት አንደኛ ግብፅ ሁለተኛ አልጄሪያ፣ ሶስተኛ ናይጄሪያ፣ አራተኛ ደቡብ አፍሪካ ነች። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ አምስተኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ ሃምሳ ሁለተኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በሀገር ውስጥ ደህንነት ለማስጠበቅና በቀጠናዊ የደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ንዋይ አፍስሳለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን፣ በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳማዊ ናት። የኢትዮጵያ ጦር በዋናነት በሀገር ውስጥ በሚንቀሳቀሱ ታጣቂዎች ቡድኖችን ለመቆጣጠር የሚሰማራ ሲሆን ሀገራቱ በሌሎች ሀገራት የሰላም ማስከበር ተልዕኮዎች ውስጥም ሰራዊቷን በመላክ ዋነኛዋ ናት። የኢትዮጵያ የምድር ጦር የአየር ኃይል እና የባህር ኃይል ያላት ሲሆን ከመቶ ስልሳ ሺህ በላይ መደበኛ ሰራዊት እንዳላት ደረጃው እና ዘገባው ያመላክታል።